ሰላም ሰላም ውድ ተመልካቾች እንዲናችሁ ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተጠፋፍተናል ተመልካቾች፣ ያው ከሚዲያው ትንሽ ጠፋ ብለናል። ያው እንግዲህ ታውቁታላችሁ አይኔ የማራስ ስለሆነች እሷን ማድረስ ስራን ቢዚ ስላደረገኝ ነው ተመልካቾች። እና እንግዲህ ዛሬ ብቅ ብያለሁ እና ከራሷ ጋር ደግሞ ያው አራስነት ትንሽ ከበድ ስለሚል እሷን በማድረስ ቤት ውስጥ ስለምናሳልፍ ትንሽ ቪዲዮ ላይ እየታየን አይደለም ቪዲዮም እየሰራን አይደለም ያው እንደነገረቻችሁ ወንድላችን ወንድ ልጅ እናት ሆናለች ወንድ ልጅ ደግሞ ያው ክርስትናው ቶሎ ነው የሚደርሰው እና እንግዲያ በጣም ተስቶባስ ስለነበረ እኔም እሷም በማድረስ ጊዜም እየተሻማብኝ ቢዚ ሆኜ እና በዛው አጋጣሚ ደግሞ ልጄም ሄዳብኝ ስለነበረ የእሷም ልጅ እኔም ልጅ በአጋጣሚ በአንድ ላይ ነው ሄዱት የእሷ ትንሽ ቀደም ብላ ከተል ብላ ያው ትንሽ በስጨት ቢያደርግም ሁኔታው ግን ከእግዚአብሔር ጋራ ልጆች ዘንድ እንግዶችን በማስተናገድ ከቪዲዮ ራቅ ብለን ሰንብተናል ተመልካቾቼ እና ዛሬ እስኪ ቆይ ቅልበል ብዬ እንዳትረሱም ብለን ብቅ ብያለሁ ተመልካቾቼ እና ዛሬ እላችኋለሁ። ያው አራስነት በጣም ደስ ይላል። በጥሩ ሁኔታ እየታረሰች ነው። እሷም ያው ጾም ቢገባባትም ከጾም በፊት ትንሽ በላልታለች፣ ይበቃታል። እና በዚያው አጋጣሚ ተመልካቾቼ አራስ ቤት ስትሆኑ ደጅ ቅቤ መቅባት የሚባል ነገር አለ እና ተመልካቾች ያው ካለፍኩበት ችግር ካለፉበት ሁኔታ አንጻር ቅቤ ያልተቀባውም ነበር እና ዛሬ በዛ ምክንያት የገጠመኝን አንድ ነገር ላወጋችሁ ነው ብቅ ያልኩት እና ምን ገጠመሽ? ስትሉኝ አራስ ቤት ያው ያሳለፋችሁ እህቶች ታውቆታላችሁ። ፀጉሬ ተበጣጠሰ እና ፀጉሬ እንደምታዩት እንደዚህ ኢቭን ይሄ አድጎ ነው ይህ ባዶ ሆኖ ይህ እዚህ ጋር የምታዩት እንዳለ ባዶ። ይህ ፀጉሬን ተላጭቼ እንደገና አድጎ አይደለም። ፀጉሬ እንደዚህ ተበጣጠሰ እና ምንድን ነው ብዬ ፋርማሲን ማማክሬ የነበረ እና አንዳንድ ሰዎችን ጠይቄ ነበረ እና አራስ ቤት ስትሆኑ ከዘጠኝ ቀን ቅቤ መቀባት አለብሽ እና እስከ ዘጠኝ ቀንም ቅቤ መቀባት አለብሽ እና ልጆች ቆመሳል ሲጀምሩም እንደዚህ ይሆናል ተባለ። ግን ይህኔ ትንሽ ባስ ያለ ነው ተመልካቾች። ይሄ ከፊት ስላሳየዋችሁ ብቻ ነው፣ ኢቭን መሀሉ ራሱ ምንም ነገር የለም ፀጉሬ። እና ፀጉሬን ታውቁታላችሁ ያ ፀጉር አሁን የለም። አይ ዶንት ኖው የእውነት በዚህ ምክንያት ነው። እንዴት እንደሆነ ባይገባኝም ግን ፀጉሬን እንደዚህ ባዶ ቀርቻለሁ እላችኋለሁ እህቶቼ። በዚሁ አጋጣሚ ያጋጠማችሁ ካላችሁ ወይንም መፍትሄ የምትሉት ነገር ካላችሁ እስኪ እንደው ጸጉሪ ቢያንስ ወደ ቦታው እንዲመለስ ሀሳባችሁን ወይንም የምታውቁት ነገር ካለ ንገሩኝ፣ እላችኋለሁ በዚሁ አጋጣሚ። እና ደግሞ ከአይንዬ ጋ እንግዲህ ክርስትና እየቀረበ ስለሆነ ብቅ እንላለን፣ በአዳዲስ ነገሮች፣ በአዳዲስ ቪዲዮዎች። እስከዛው ድረስ ያው እንግዲህ እሷም ያው ታውቃላችሁ ከእሷ ጋር ነበረ። እኔ ልምዱም ያው እንደዚህ የለኝም ቪዲዮ ለመስራት እና ከእሷ ጋር ነበረ ብቅ ምንለው። እሷ በአጋጣሚ ያው ባለው አራስነት እቤት ተቀምጣለች። እቤት ስትቀመጥ ደግሞ ወንድ ልጅ ስትፈልግ ስለነበረ ወንድ ልጅ ስለሰጣት ወንድ ልጅ ስለወለደች ያ ልጅ ብቅ ሆኖ ቤት ውስጥ እሱም መንከባከብ ሆኗል ስራዋ። ቪዲዮም እንስራ ስላት ም ቪዲዮም እየሰራች አይደለም ተመልካቾች እና እንግዲህ አሁን ከአራስነት ስትወጣ ክርስትናው ሲወጣ እንመለሳለን ብቅ እንላለን፣ ተመልካቾች እና በዚሁ አጋጣሚ ደግሞ ያው ሰራተኛዎች እንግዲህ የሉንም ለጊዜው እንደ እግዚአብሔር ፍቃድ ካገኘን ብዙ አንጠፋም ቶሎ ቶሎ እንመጣለን ማለት ነው። አሁን ብቻችንን ቤት ውስጥ ተቀምጠና ሁለታችንም እኔም ያው እንደምታውቁት የልጅነት ነው፣ ልጅ እያሳደግኩ ነው። እሷም ከአንድም ሁለት ሶስት ልጆችን እያሳደገች ነው። ባይዞ ባራስነት እንደዚህ ሁለት ሶስት ልጅ ኖሮ እንደገና ሰው ሳይኖር በጣም ከባድ ነው። ከባድ ጊዜ ነው ያሳለፈችው። የሚገርማችሁ ነገር እና ስላለው ስለነበረው ሁኔታ እሷ ትነግራቸዋል፣ ታስረዳቸዋለች። ያው ከባድ ነበረ፣ ግን እንደዛም እንደዚህ ሆኖ እያለፈ ነው እና ልጆች ደግሞ እንደዚህ ሰራተኛ ቤት ውስጥ ያሉ ልጆች ኢቨን ብዙ ነገር አሳልፋቸው ብዙ ቆይተው ነገሮችን እስኪያስተካክሉ ነው ከእናንተ ጋር የሚቆዩት። ምንም ብትዋደዱ ምንም ጥሩ ሰው ቢሆኑ ጥሩ ሰው ብትሆኑላቸውም ኢቨን ባልጠበቃችሁት ጊዜ፣ ባልጠበቃችሁት ሰዓት መሄዳቸው አይቀርም እና ያው ሁለቱም ነገሮችን አስተካክለው ባልጠበቅነው ሰዓት ሁለቱም ጥለውን ሄደዋል። እና እንግዲህ አንዳንዴ ደግሞ ያው ነገሮች ተስተካክሉልኝ ብሎ ብቻ ያንን ሰው ጥሎ መሄድ ትንሽ ከባድ ነው። ኢቨን በሄዱበትም ጥሩ ነገር ላይገጥም ይችላል። እና በፍቅር ተመካክሮ ነገሮች ከመቼም ያው ሰው ቤት ዘላለሙን አይኖርም፣ ግን ነገሮች ቢስተካከሉም ኖሮ ያለውን ነገር ተመካክሮ መቀጠል ሲቻል እንደነገርኳችሁ መሲም ያው ባለው አጋጣሚ አይዶኖ ቤተሰብ ልጠይቅ ብላ ነው የሄደችው፣ ነበር እናቴ ልጠይቅ ብላ ኢቨን አሁን ከአስራአምስት ቀን በኋላ ደውላ መምጣት አልችልም በባህር ወደ ውጭ ሊሄድ ነው አለች። እና እንግዲህ እሷንም ጸልዩላት፣ እግዚአብሔር አምላክ ይርዳት። ግን ባይሆን ጥሩ ነበረ። እንግዲህ ምን እንዳስመረጣት ይህንን አላውቅም። እንደዚህ አይነት ሀሳቡም አልነበራትም። እንግዲህ ጓደኛ ምክር ይሁን አላውቅም። በባህር ወደ ውጭ ልሄድ ነው ብላኛለች እና ሰሞኑን ትንሽ አዝኜ ነበር ሁኔታ ያሳዝናል። ያው ከባድ ነው። አብሶ ለሴት ልጅ በባህር እንኳን ለሴት ልጅ ለወንድም ልጅ ከባድ ነው እና እንደ እግዚአብሔር ፍቃድ እንግዲህ በሰላም ትግባ ብዬ እኔ በራሴ ጸልይላታለሁ። እናንተም ጸልዩላት እንግዲህ እግዚአብሔር ይርዳት። በአዲስ ቪዲዮ በሌላ ፕሮግራም እስከምንገናኝ ድረስ ቸር ይግጠማችሁ ባይ። እሺ ተመልካቾች እንዴት ናችሁ? እኔ በጣም ደህና ነኝ። እሺ ተመልካቾች እንዴት ናችሁ? እኔ በጣም ደህና ነኝ። ይኸውላችሁ እንግዲህ ጉዞ እያደረግኩ ነው ገጠር ላይ እየሄድኩኝ ነው እና ተመልካቾች ይችላችኋለሁ። እንግዲህ ሰው ስታጡ ከቤት ማለትም ልጅ የሚይዝላችሁ ሲጠፋ ልጃችሁን እንደዚህ ያዘል አድርጋችሁ መጓዝ ነው። በጣም ነው የሚደግመው እና ያልተለመደ ነገርም ስለሆነ ማለት እንደዚህ አዝዬ ምናምን ብዙ ወጥቼ አላውቅም ነበር እና አሁን ይኸው ግዴታው ሲመጣ ልጃችሁን አዘላርጋችሁ ሰው ልትጠይቁም ስትሄዱ ወደ ቤተሰብም ስትሄዱ የትም ቦታ ስትሄዱ ኢቨን ለቅሶም ብትሄዱ ገበያ ቦታ፣ ሱቅ፣ የትም ቦታ ብትሄዱ ተመልካቾች እንደዚህ ልጃችሁን አዘላርጋችሁ ነው እና ያላችኋሉ። በጣም ህይወት ከባድ ሆኖብኛል። ህይወት ከብዳል ነ የምልበላችሁ ብቻ መጓዝ ያው ትንሽ ቁስ ይላል ብዙ መንገድ ሲሄድ ክንዴ ላይ ደግሞ ትከሻ ሰባራ ነበረው እና ስብራቱን ሲይዘው እንዴት እንደሚያመኝ ተመልካቾች ልነግራችሁ አልችልም። በምን ማድረግ ትችላላችሁ? ይህን ሁላ ተቋቁማችሁ የልጅና ስትሆኑ ለልጃችሁ የማትከፍሉት መስዋዕት የለም። ተመልካቾቼ እዝን ላርጋችሁ ልጃችሁን ውልቅ ነው። ምንም ቢያማችሁ ቢፈልጣችሁ ቢቆርጣችሁ ምንም ማድረግ አትችሉም በቃ እንደዚህ ነው የምትቀጥሉት። ለልጅ የማይከፈል መስዋዕት የለም። እናላችኋሉ፣ ተመልካቾች ሰው አጣሁኝ። እንግዲህ ሰው እስከማገኝ ድረስ ህይወት እንደዚህ ይቀጥላል ማለት ነው።